ሰዎች ይህን እያለች ነች ነግራ ለምን አትኖርም እያሉ እያወሩ ነበር። ከዛም በኋላ መጣችባቸው ማለት ነው። መጣችባቸው ማለት ነው። ከዛም በኋላ የምትፈልጉት ነገር አለ ብላ እቃውን እዛ ሄዳች ማለት ነው። ከዛም በኋላ ሰሚና ፍሪ ሄደችና ፅናት ጋር እንደ ቆመ ብላ የችውና ኪሩዬ ኪሩዬ እየከሳቢ በኋላ ኪራም ልክ ነይ ቁጭ በይ አለች፣ አላት እና ከዛ ማይ ሄዳለው አለች። ችግር የለውም፣ እኔ እኮ ቁጭ በይ የዛሬውን ስራ ታይ፣ የአሁኑን ስራ ታይ ዋልና ማለት ነው። ያው የሰራተኛ ነገር ታውቀዋለች። ስራ ስራ ነው የምንለው የሚባለው ምክንያቱም የተገናኙበት ስራ ስለሆነ ማለት ነው። እሷ ስለሆነ እንትን ነው። እሱ ደግሞ ያው ሰራተኛነቱን ታየና ፍቅሬን ተቀበይኝ እና ሚስቴ ሆኚ ቢላት እምቢ ብላለች። አሻፈረ ብላ ማለት ነው። አባቴ አንድ ጊዜ እናቴ አባቴ የዛን ጊዜ እንደዛ ሲሏት ማለት ነው እኔ እኮ ይካ ፍቅረኛ ነኝ ያው ሰራለው ስራ ከዛም በኋላ ተዋደድን ማለት ሲኖርባት እንዳለ አሁን አሻፈረ ብላንትን ብላ ማለት ነው። ከዛ ወደዛ ወደዚህ ማለቱ እንትን አይልም። ከዛም በኋላ

ሜ ሊሰማሲን መጣና ከዛም በኋላ እየሮጠ ተመልሶ ሄደና፣ ሰኒ ወይኔ ጉዴ ወይኔ ጉዴ ፍቅር እንትን የመጣትን እያለ እየሮጠ ሄደ ማለት ነው። ከዛም በኋላ ሰኒ ልበላው ይተበረ ልበላው አልኳቸው። ከዛም ሰኒ በጣም ተናደደች። አንተ የፍቅር መቀስ ነው ክሽ ቆይ ና ምናምን አለች። ና አበለችበት ማለት ነው። አናትን ነበር የምልህ እያለችው እንትናለ ኬባና ፅናትን እንደጠባጠሩ ዛው ቀሩ ማለት ነው። ያ ከዛም በኋላ ፅናት ወደ ልጅ ነው ሄደችና ደንግጣለች። እዚህ ጋር ደግሞ ምሩ በጣም ትንብላለች። ከዛ ምን ከንፈር ያለቻት እንዳለ፣ አይ የፍቅር ነቦች የነብደፉት መስታል አለቻት ማለት ነው። ከዛም በኋላ እየተቀራለ እንዳላት አታስኮሩኝ፣ ምን አታሳፍሩኝ እያለቻት ወደ ልሸኛኙ ሄዱ ማለት ነው። ጽዬ እድልሽን ተጠቀሚበት፣ ለአንቺ የሆነውን ነገር ተጠቀሚበት እያለች የመከረቻት ነው አቁማ ማለት ነው። እና በዚህ አጋጣሚ ሰኔ በጣም ጥሩ ልጅ ናት። ያ በዲራማው ለዲራማው የሆነ ነገሩ እና ሌላ ቦታም አይቻላለሁ ጥሩ ሆና ነው የምሰራው ማለት ነጽ እንትና ሰኔ። ከዛም በኋላ ኪራው ቤት ቁጭ ብሏል። ምን ብዬ ነው ምጠብቃት ምንድነው ነው ስመጣ እያለ ብቻውን እያወራ ነበረ። ከዛም በኋላ እያወራ እንዳለ ጽናት ወደቤት የመጣች እና ዝም ብላ አፍጣ እያየችው ነበረ። ምንድን ነው አፍጥሽ የምታይ እየተባባሉ ከዛም በኋላ ጽዬ ለምንድ ነው ግን አብረን መሆን ያቃተ? ለምንድነው ነው አብረን እማንሆነው? ፍቅራችን ይነቅና አዲስ ምናምን እየተባባሉ ፍቅራቸውን አደሱት። እዚህ ጋር ደግሞ ምሮ ተኝታ ናሆሜን እየጠበቀችው ነበረ። ናሆሜ የሆነ ነገር ገዝቶላ መጣ። ያሁ ናሆሜ እና ምሩ እንደ ፍቅራቸው ጸጥ አጥርተዋል ማለት ነው። አሁን ደግሞ ጽናትን እናሳብዳት፣ እናስቀናት ብለው ይሄ የስኒ ሀሳብ ነው። ሴት አስመስለው ኪራ ከዛ ቤት ሳያደርግ እንትዋለና አረና ማለት ነው። ከዛም በኋላ ጽናት ስትደውል ምሮ አነሳችና ሄሎ እንዴት ነሽ? ሀኒ እኮ ተኝቶ ሆኖ ሲነሳ ይደውልሻል ፍቅር ብላ ስንዛ ጋባት ጽናት ላይ ጽናት እበዳለች። ከዛም በኋላ እገላለው እሺ አለችው ኮሌታውን ይዛ ማለት ነው። አረ እኔ ማንም ጋር አደርኩ የእነሱ ሀሳብ ነው አለና ከዛም በኋላ አቀፍ አረገችው ሄዳው ማለት ነው። እዚህ ጋር ደግሞ አብረው አድረው እሱ ቁርስ ሊሰራላት ተነስቶ ይኸው ቁርሱን ሰርቶ አብረው ቁጭ ብለው እየተሳሳቁና እየተጫወቱ ነው። ፍቅሩ ተመለሰ ማለት ነው። ንፋስ አይግባበት ክቶ ብለናል። እና ማለት ነው እየተጫወቱ ፍቅራቸውን አድሰዋል ማለት ነው። ታምራላችሁ ቀጥሎበት ፍቅራችሁ በማላችሁ ቃላት ታስገቡ ለዳዲና ለማምን ነግራችሁ አብራችሁ ሆኖ ማለት ነው። እና ደስ ትላላችሁ፣ የሰላም ፍቅር ይሆንላችሁ። እና እየተያሁ ያለፈውን እየተወያዩ እየተጫመሩ ነበረ ማለት ነው። እጃችን ሄደን እንታገባለችና ጋትታ ወደ መታጠቢያ ቤት ይዛ ሄደች። ከትታ ሄደች እና ከዛም በኋላ ሄደው ጥምጥም አለችበት። አራ ሴቶች ቀስ ብሎ ሄደው እኮ ነው ጥምጥም የሚሉ ሴቶች ማለት ነው። ወንዶችስ ጥምጥም ሳይሉ ሴቶች ጥምጥም ይላሉ። እነዚህ ጋ እየሳቁና እየተጫወቱ ነው። ደስ ትላላችሁ። በቃ ንፋስ እንዳታስገቡበት ማንም ቢመጣ ማለት ነው። ያው አሁን ችግሩ ደግሞ ቤተሰብ ሲመጣ ነው። እዚህ ጋር መምህሩ ቁርስ እየሰራች ነበረ። ቁርስ እየሰራች ናሆሚ መጣ ማለት ነው። ሲመጣ ፎጋገራት ምናምን ነገር እና እየተቶች ጎረመመች ነው። ድንቡሼ ነገር ሜካፕ ያልተቀባይ ሴት። አንዳንድ ሰው ሴቶች ኮ ከጧት ሲነሱ ይህ ሜካፕ ተለቅልቀው ስለሚያድሩ ጧት ሲነሱ አይጥ ነው ምናምን እያለ አረ ሴቶች እንዳይሰሙ እና እንደምትወጂ ንገሪኝ እያላት ነበረ። አልወድህ ማለችው እየቀለደች ማለት ነው ተመልካቾች። የሚለው ሆደራሽ ሸናለች። ሁሉም ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እንገናኝ። አሰላማሊ ኩራምች ላይ ወረካችሁ